አሰላሙ አለይኩም ወረህመቱላሂ ወበረካቱሁ ና የተከበራችሁ ተመልካቶቻች እንዴናቹዳናቸይ እኔ አ ልሐምዱሊና ሀባይቢ ገድቢ ዛሬ እንግዲህ ለየት ባለ ሰላጣ መጥቼላችኋለሁ ማለት ነው እጅጋ እንግዲህ ካሮት አለኝ እና የፈረንጅ ቃሪያ አለኝ ከዛ ባርጅጋ ደግሞ ከስ አለኝ እና ሀባይቢ እኔ እንግዲህ ጊዜ ቁጠባ ከትፌ ነው የጠባቅኳችሁ ማለት ነው እስቲ ጋር ደሞ ኪያር አለኝ እና ሀባይብ ገልቢ እስቲ ጋር ደሞ ፎሰሊያ አለኝ ማለት የሳላጣ ፎሰሊያ ማን ነው ቀዩ ቀዩን ማለት ነው። እስቲ ጋር ደሞ የበቆሎ አለኝ በቆሎ ማን ዶራ ዶራ ሄል አለኝ። በሞ ይሄ ፍሪዘር ነው የተጠቀምኩት እንተነ በሞቀ ውሃ ዘፍዝፍየው ነበረ ማለት ነው። አጥልዬ ያመጣሁትኝ እስኪ ከደግሞ ዘይት ዘይቱን ላይ ዘይቱን አስወድ ማለት ነው። ከትፌው ነው የተከተፈ አልነበረኝም ማለት ነው። እና ባይቢ ይህንን ይመስላል ሰለጣችን። አሁን እንግዲህ ወደ ሶሱን አዘጋጃችን እንሄዳለን ማለት ነው። እና ሀባይብ ገልቢ በጣም ቀላል ነው፣ ለመስራት ቀላል ነው። ሲበላ በጣም ቆንጆ ነው። ሲቀርብ እራሱ በጣም ደስ ይላል ማለት ነው። አሁን እንግዲህ ወደ ሶሱን አሰራር ኔላ እችጋ እንትን አለኝ እርጎ ማለት ነው። አንድ እርጎ ይጠቀማለሁ። ከዛ እች ጋር ደግሞ የሰለጣ እንትን ያለውኝ የሰለጣ ሶስ ማለት ነው። ሰለጣ ላይ የሚገባ ነው። ይህንን በደንብ አደርግበታለውኝ ቆንጆዬ ጣዕም አለው የራሱ የተዘጋጀ ማለት ነው። የሰለጣ እኔ ግን ያው እሮ ማዮኔዝ ምናምን ጨምርበታለው ቆንጆዬ እንትን እንዲሰጥ ጣዕም እንዲያመጣ ማለት ነው። ይህንንም የሰለጣ ነው። እያሳየዋቸው ነበረ ግን አይታይም ማለት ነው። ከዛ በኋላ እስች ጋ ቆንዶ በርበሬ አለ። ከዛ ሀባይ በእስች ጋ ቆንዶ በርበሬ አለኝ እንጨምራለን። እስች ጋ ደሞ ማዮኔዝ አለኝ ያ ሁለት ማንኪያ ጨምራለሁኝ በሾርባ ማንኪያ ማለት ነው። ይህንን ማዮኒዝ ተጠቀሙ። በጣም ቆንጆ የሆነ ማዮኒዝ የማዮኒዛችሁ ማን ነው። ከዛ ሎሚ አለካውተም፣ ግን ያው እንግዲህ አንድ የሾርባ ማንኪያ ይሆናል። እኔ ጨምቄ እንደዚህ ነው ፍሪጅ ውስጥ ማስቀምጠው። ከዛ ደግሞ ኦሊቭ ኦይል እንጨምራለን። አንድ የሾርባ ማንኪያ ኦሊቭ ኦይል። ከዛ ቆንጆ በርበሬ ትንሽ ከላይ ከዛ ትንሽ እየጫው ጨው እንዳታበዙት። ያው ማዮኔዙም ትንሽ ጨው ስላለው ጨው ማብዛት የለባችሁ ማለት ነው። የሻይ ማንኪያ አንድ ሙልት አድርጌ ነው የጨመርኩበት። ከዛ በኋላ በደንብ አርጋችሁ የእንቁላል መምቻው ካላችሁ፣ በእሱ ምትት ሳርጉታላችሁ። እኔ ያው የእንቁላል መምቻ ትንሹ ስለሌለ ነው እና በማንኪያ ምት ታርጊዋለሁ። በሹካንም በማንኪያም ትችላላችሁ። ማን ዋናው ግን ያው የሚመታ አላችሁ ይሁን ማለት ነው በዚህ መልኩ ሚክስ ሚክስ ታረጉታላችሁ። በዚህ መልኩ በደንብ አድርጋችሁ ሚክስ ታረጉታላችሁ ማለት ነው ሀባይቤ። ይህንን እንግዲህ አጥራርተን እንመጣለን ተመልሰን ማለት ነው። ከዛች ጋር መኮሮኒ ነው ያለ መኮሮኒ ያው እንግዲህ የመኮሮኒ ሰላጣ ሲሰራ እንግዲህ ትላላችሁ። ያኔ ትንንሹ መኮሮኒ ያስቀቅለው አላሳያችሁንም፣ እሱንም ያው ለጊዜ ቁጠባ በሚል ነው ማለት ነው። የትንንሹ መኮሮኒ ጥምዙም መጠቀም ትችላላችሁ። ከዚህ በጥምዙም ስርችዋል ነው ውድ ተመልካዮች በደንብ መቀዝቀዝ አለበት ማለት ነው። መኮረኒ ሳይቀዘቅዝ ብታደረጉት ይሄ ከሱንና እንትኑ ኪያሩን ያቀልጠዋል ከሱና ኪያሩን ያበላሽባቸዋል ማለት ነው። ከዛ አሁን እንግዲህ በደንብ ማቀዝቀዝ አለብን። አልቀዘቀዘም፣ ትኩስ ነው። ስለዛ መኮረኒያችን ሲቀዘቅዝ እንጨምራለን ማለት ነው። እና ውድ ተመልካቾች መኮሮኒያቸውን ቀዝቅዟል ማለት ነው። በዚህ መልኩ ሆኗል። አሁን እንግዲህ እንጨምራለን። ሌላኛው ገልቢ ሌላ ስራ እንግዲህ ስለያዘን ነው ማለት ነው። ሌላ ስራ ስለያዘን ነው ማለት ነው። ጠፋውባችሁ። እዚህ ጋር ባይዘው ግን ረመዳን ላይ ቪዲዮ መቅረጽ በጣም ከባድ ነው። ግን ያም ሆነ ይህ መተናል። ይህ በዚህ መልኩ እንግዲህ ያልቋል። ሶሳችን አድርገን መቅረብ ብቻ ነው። እኔም የማቀርበው በራሱ እቃ ነው። ሌላ እቃ አልቀይርለትም ማለት ነው። አንዳንዴ በጣም ቆንጆ ነው ማለት ነው። ለእንትን ራሱ ምርጥ ነው፣ በቃ ለብፌ ራሱ ምናምን እንደት ስትታዘዙ ቆንጆዬ ነው። ሱፍራን በጣም ነው የሚያሳምረው። ሲበላ ቆንጆ ነው። ጥርቅ አድርገው ነው የሚበሉት። የሚገርማችሁ ነገር ማለት ነው። ለጤናም ቆንጆ ነው። የተለያየ አትክልት ስለሆነ ቆንጆ ነው ማለት ነው። ውድ ተመልካቾቼ፣ እስቺጋ እንግዲህ አሁን ሶሳችን እናደርጋለን ማለት ነው። ይህ እንግዲህ ሶሳችን ያነሰ ይመስላል፣ ግን አያንስም በቂ ነው ማለት ነው። እንዳታበዙበት ሶስ እና ያው እንግዲህ በአንድ እጄ እየቀረጽኩ ስለሆነ ነው። ከዛ እንግዲህ እንደዚህ እናማስለዋለን። እናደባለቀዋለን ማለት ነው። ከዛ እንግዲህ በሁለት እጄ በዚህ መልኩ ሚክስ ሚክስ አርጌ ተመልሼ መጥቻለሁኝ።